በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ክርስቶስ ተንስአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እንዴት ናቸው? ውድ ልሳት ቲዩብ ቤተሰቦች እንደምን አላችሁ? የሉል እግዚአብሔር ሰላም ከሁላችን ጋር ይሁን አሜን። ሰባቱ ምስጢራተ ቤተ ክርስቲያን ምስጢር ማለት ቃሉ የግሪክ ቋንቋ ሆኖ ቃሉ ከግዕዝና ከአማርኛ በቀጥታ የተወረሰ ሲሆን ትርጉሙም ድብቅ፣ ስውር፣ ሽሽግ፣ ረቂቅ ለቅርብ ዘመድ ካልሆነ በቀር የማይገለጥ ማለት ነው። ለሁለት የሚከፈል ሲሆን ይኸውም የፍጡር ምስጢርና የፈጣሪ ምስጢር በመባል ይታወቃል። የፍጡር ምስጢር ሁለት ይዘት አለው። የሰውና የመላእክት ምስጢር ይባላል። በቤተ ክርስቲያን ውስጥ የሚገኘው ፈጣሪ የእግዚአብሔር ምስጢር ይህ ነው። የከበረ የተወደደ የሚናፈቅ የበረከት ስጦታ ነው። ብርሃን ዓለም ቅዱስ ጴጥሮስ እንዲህ ሲል በከበረ ቃሉ ገልጾታል። እርሱንም ሳታዩት ትወዱታላችሁ፣ አሁንም ምንም ባታዩት በእርሱ በክርስቶስ አምናችሁ የእምነታችሁን ፍጻሜ እርሱን የነፍሳችሁን መዳን እየተቀበላችሁ በማይናገር ክብር በሞላበት ሐሴት ደስ ይበላችሁ በማለት ስውር ረቂቅ ከሆነው ጸጋ እግዚአብሔር የምንሰጠው ሀብት መሆኑን በማብራራት ገልጾታል። በዚህም መሰረት በቤተ ክርስቲያናችን ውስጥ ከሚፈጸሙት ምስጢራት በቁጥር ሰባት ተወስነው ተቀምጠዋል። ውሳኔነታቸውም ለሰባቱ ሰማያት ሰባተ እግዚአብሔር ለማይከፈልባቸው ከተሞች ገላጭ ናቸው። እነዚህ ሰባት ምስጢራት ቤተ ክርስቲያን የምስጢርነታቸውን ምክንያት በዐይናችን ልናያቸው በእጃችን ልንዳስሳቸው የማንችል ልዩ ልዩ የመንፈስ ቅዱስ ስጦታዎች በእነዚህ ምስጢራት አማካኝነት የሚሰጡን ስለሆነ ነው። አበው ሲናገሩ በንባብ የተሰወረ ብሂል ምስጢር ይባላል ብለው ስውርነቱን፣ ረቂቅነቱን ይናገራሉ። ሰባቱ ምስጢራተ ቤተ ክርስቲያን የሚባሉት እንደሚከተለው ይዘረዘራሉ። የመጀመሪያው ጥምቀት፣ ሁለተኛው ሜሮን፣ ሶስተኛ ቁርባን፣ አራተኛም ክህነት፣ አምስተኛ ንስሐ፣ ስድስተኛ ቀንዲል፣ ሰባተኛ ምስጢረ ተክሊል ናቸው። የመጀመሪያው ምስጢረ ጥምቀት ስንል ይህ ምስጢር ጥምቀት ከኃጢአት ነጻ የምንሆንበት ከዲያብሎስ አገዛዝ አርነት የምንወጣበት ከእግዚአብሔር በጸጋ የምንወለድበት የምስጢር አይነት ነው። በቅዱሳት መጻሕፍት እንደተገለጸው በነቢየ እግዚአብሔር በቅዱስ ሕዝቅኤል ምዕራፍ 36 ቁጥር 25 ጥሩ ውኃንም ጥምቀት እረጫችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖታችሁም ሁሉ አጠራችኋለሁ፣ አዲስ ልብን እሰጣችኋለሁ በማለት የዚህን ምስጢር ክብር በረከትነት አምልቶ አስፍቶ ተናግሯል። በዚህ ሐሳብ ሌሎች ንጹሃን አበው ሐዋርያት ተባብረውበታል። በምላትም ሰብከውታል። የሐዋርያት ሥራ ምዕራፍ 2 ቁጥር 38 አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11 የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ኤፌሶን ምዕራፍ 5 ቁጥር 26 ገላትያ ሶስት ሀያ ሰባት ቲቶ ሶስት አምስት ጥምቀት ዳግመኛ ተወልደን ወደ እግዚአብሔር መንግሥት የምንገባበት ምስጢር ነው። ከመጽሐፍ ቅዱስ ውስጥ ጥምቀት ብዙ ምሳሌዎች ይኖሩታል። እነሆ ከማየ ዐይን የዳንበት መርከብ ቅዱስ ጴጥሮስ የጥምቀት ምሳሌ እንደሆነ ገልጾታል። አንደኛ ጴጥሮስ 321 ምዕመናን ከኀጢአት ከጥፋት የሚድኑበት በጥምቀት ነውና፣ ቅዱስ ጳውሎስም እስራኤል ከግብፅ ባርነት ቀንበር ተላቀው የኤርትራን ባህር ወደ ምድር ርስት የኤርትራን ባህር ተሻግረው ወደ ምድር ርስት ያደረጉትን ጉዞ የጥምቀት ምሳሌ አድርገው አመስጥሮታል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ላይ ምዕመናን ባህረ ኀጢአትን ተሻግረው ምድረ ርስት መንግስተ ሰማያትን የሚወርሱት በጥምቀት ነውና ዳግመኛም፣ የህብራናዊ ሐዋርያ ጥምቀት በሞትና በመቃብር ይመስለዋል። ሮሜ 6 6:3 ቆላሲስ ምዕራፍ 2 ቁጥር 12 በሞት ጊዜ ነፍስና ሥጋ እንደሚለያዩ በጥምቀትም አሮጌው ሰውነት ይሞታል ይቀበራል፣ አዲስ ሰውነት አዲስ ህልውናም ይጀምራል ይላል። ሁለተኛ ምስጢረ ሜሮን ነው። ይህ ቃል የጽርዕ ቋንቋ ነው። ትርጉሙም መዓዛ ያለው የሚወደድ የሚጣፍጥ ልብ የሚመስጥ ጣዕም ያለው መልኩ ጽሬቱ ዘይት ነው። በግዕዝ ቅብ፣ ቅባሜሮን ይባላል። ከብዙ እጽዋት ተቀምሞ የሚሰራ ነው። ህዝበ እስራኤል የሚያስተዳድሩ እግዚአብሔር እንደ ራሴዎች ነገስታትን መሲሃን የሚባሉ ለዚህ ቅብ ተቀብተው ስለሚነክሱ ነው። ዘፍጥረት 2 ቁጥር 23 1ኛ ሳሙኤል 11 ይህም ብቻ አይደለም እግዚአብሔር የሚገለገልባቸው የቤተ መቅደስ ነዋያተ ቅድሳትም አስቀድሞ በዚህ መታተም አለባቸው። ከተቀቡ በኋላም ለቤተ መቅደስ እንጂ ለተራ አገልግሎት አይውሉ። ስለ ቅባሜሮን ቅዱሳን መጻሕፍት የጻፉ ሰዎች የመንፈስ ቅዱስን ስጦታ ቅባት ይሉታል ሁለተኛ ቆሮንቶስ ምዕራፍ አንድ ቁጥር 21 ላይ ቅብን በመንፈስ ቅዱስ ማሄተምን ይሉታል ኤፌሶን ምዕራፍ አንድ ቁጥር 13 ላይ ቅባ ማህተመ ህይወት በመሆኑ ለአገልግሎት ይውላል ሶስተኛው ምስጢረ ቁርባን ነው ይህ ቃል የእርሱ ርስት ቃል ነው ትርጉሙም አመሃ ስጦታ ማለት ነው ስጋውና ደግሞ የተሰጠን በነጻ ያለ ዋጋ ሳይገባን በችሮታ ነውና በቤተ ክርስቲያን ምስጢራት ሁሉ መደምደሚያ ቅዱስ ቁርባን ነው። መስዋዕት ማቅረብ የተጀመረው በአዳም ጊዜ ሲሆን ከአዳም እስከ ሙሴ የተነሱ አበው ሁሉ ለህገ ልቦና ለእግዚአብሔር መስዋዕት ይሰው ቁርባን የሚያቀርቡ ነበር። መስዋዕታቸው ከእንስሳ ቁርባናቸው ከእህልና ከአትክልት ማለትም ከስንዴ እህል ከወይን ፍሬ የሚቀርብ ነው። ዘመነ ኦሪት በብሉይ ኪዳን በምኵራብ የተሰዋ እንስሳ ሁሉ በሐዲስ ኪዳን በቤተ ክርስቲያን ለሚሰዋው ሁሉ የክርስቶስ ስጋና ደም ምሳሌ ነበር። መልከ ጼዴቅ ያበረከተው ህብስተ አኮቴት ጽዋ በረከት ለአምላክ ስጋውና የደሙም ምሳሌ ሆኖ አልፈዋል። ከምስጢራት አንዱ መሆኑ ህብስቱ ተለውጦ የክርስቶስ ስጋ ጽዋው ተለውጦ የክርስቶስ ደም ሲሆን አይታይም። ነገር ግን እምነት ያለው ሁሉ በእምነት መነጽር ይመለከተዋል። ይህ ሳይሆን ሳይታይ የሚወደድን ሕይወት ለማግኘት ከቁርባን በፊት ንስሐ መግባት ለ18 ሰዓት መጾም አለበት። ንጽሕናውን በመጠበቅ በምክረ ካህን ጸንቶ መገኘትም ያስፈልጋል። አራተኛው ምስጢረ ክህነት ነው። ይህ ቋንቋ የግዕዝ ቋንቋ ነው። ተክህነ አገለገለ ከሚለው የግስ የወጣ ነው። ክህነት የተጀመረው በአባታችን አዳም ነው። ክህነት የአገልግሎት ስም ሆኖ የቤተ ክርስቲያን ከፍተኛ መንፈሳዊ ማዕረግ ነው። እግዚአብሔር አዳምን ፈጥሮ በልጅነት አክብሮ ነቢይና ካህን አድርጎ ሾሞ በኦሪት በወንጌል ስርዓት እስኪወሰን ድረስ ከአዳም ጀምሮ እስከ ሙሴ የነበሩ አበው በበረከተ አበው ከእግዚአብሔር እየተሾሙ ተንቢትን ክህነት ከእርሱ መንፈ ከመንፈስ ቅዱስ እየተቀበሉ እየተሾሙ በነቢይነታቸው ያለውን የሚመጣውን ሲገልጽ ሲገልጹ ሲያስተምሩ በሀብተ ክህነታቸው መስዋዕትን ሲሰው ነበር። ክህነት በዘመናው ኦሪት ለሌዊ ነገድ ከተሰጠ በኋላ ሲወርድ ሲወራረድ እስከ ክርስቶስ ደርሷል። ታላቁ ሊቀ ካህናት ኢየሱስ ክርስቶስ እንደ ብሉይ ኪዳን መስዋዕት እንስሳ ሳይሆን ራሱን መሥዋዕት አድርጎ ራሱ ሰዊ ሆኖ ወደ መቅደስ ገብቷል። የዮሐንስ ወንጌል ምዕራፍ 20 ቁጥር ሃያ ሁለት አምስተኛ ምስጢረ ንስሐ፣ ይህ ቃል የግዕዝ ቃል ነው። ትርጉሙም በሰሩት ኃጢአት መጸጸት፣ ምን ነው ባልሰራሁት ባላደረኩት ብሎ ማልቀስ፣ ወደ ኃጢአት ላለመመለስ መወሰን፣ በሕጉ ጸንቶ ለመኖር ቃል መግባት ክርስቲያን በጥምቀት ከዓለም ክፉ ሥራዎች ሁሉ የተለየ ነው። ሕይወቱ ለክርስቶስ የተሰጠ ነው። ሮሜ 12፥1 የመጨረሻው ግቡና ዓላማውም ስርየተ ኃጢአትን ማግኘትና የዘላለም ሕይወትን መውረስ ነው። አካሉ የመንፈስ ቅዱስ ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19። ስድስተኛ ምስጢረ ቀንዲል ይህ ቃል የላቲን ቋንቋ ነው። ትርጉሙም ፍጹም መብራት ማለት ነው። ከሰባቱ ምስጢራት አንዱ ቀንዲል ነው። በብሉይ ኪዳን ዘይት የፈውስ ምልክት ነው። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩ ህሙማን ወይም ድንገተኛ አጋጣሚ የመቁሰል አደጋ የደረሰባቸው ቁስለኞች እየተቀቡ ይፈወሱ ነበር። ኢሳይያስ 1:6 ሉቃስ 10:34 ራእይ ዮሐንስ ምዕራፍ 3 ቁጥር 18 ማርቆስ 6:13 ይህ ቅባተ በአዲስ ኪዳን ለሚ ሲጠመቁ ከሚደረግ ቅብዐ ሜሮን ጋር ግንኙነት የለውም። ራሱን የቻለ ህሙማነ ስጋ ብቻ ሳይሆን ህሙማነ ነፍስ ኃጢአትን የሚቀቡት ፈውስ የሚያገኙበት ነው። ማርቆስ 6:13 ያዕቆብ 5:13 ምስጢረ ተክሊል፤ ይህ ማለት ተከለለ፣ ተቀናጀ ከሚለው የግዕዝ ግስ የተገኘ ነው። በስርዓተ ጋብቻ ቅደም ተከተል መሰረት በመተጫጨትና በቃል ኪዳን የተመሰረተ ጋብቻ በተክሊል ይፈጸማል። ቤተ ክርስቲያን ምስክርነት የሚፈጸመው ጸጋ መንፈስ ቅዱስን የሚያሰጥ ስለሆነ ነው። ቤተ ክርስቲያን ጋብቻ ትክክለኛነቱን የምታውቀው በተክሊል ሥጋ ወደሙ ሲፈጸም ነው። ክርስቲያናዊ ጋብቻ ትክክለኛነቱም የሚታወቀው በተክሊል ሥጋ ወደሙ ሲፈጸም ነው። ኦዲት ዘፍጥረት ምራፍ 1 ቁጥር 27 ማቴዎስ 19:4 እነዚህ ምስጢራተ ቤተ ክርስቲያን አውቀን ተረድተን የእምነታችን ፍጻሜ የሆነውን አምላካችን ለተፈጠርንበት ዓላማ በመገዛት የነፍሳችንን መዳን ልናረጋግጥ ይገባል። ለቸሩ አምላካችን ለእግዚአብሔር እንዲረዳን፣ የወላዲት አምላክ አማላጅነት እንዳይለየን፣ የጻድቃን ጸሎት በረከት እንዳይለየን ፈቃዱ ይሁንልን። አሜን። ይቆያል።